የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቢስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። እንግዲህ ቲክቶክ ላይ እነዛን እንግዲህ ገሸሽ እያደረግን እንደናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ ሳታውቁ ያገባችሁት ወንድማችሁን ቢሆንና አንድ ልጅ ወልዳችሁ ከሰባት ዓመት የትዳር ቆይታ በኋላ ወንድማችሁ እንደሆነ ብታውቁ ምን ታደርጋላ? ሰላም ጤና ይስጥልን፣ ውድ የዩቲዩብ ቤተሰቦች። ዛሬ መንገዲ በአዳዲስ ቪዲዮች ወደ እናንተ ተከስተናል። ሁላችሁም የትም መሄድ አይቻልም። ይህንም ቪዲዮ ሼር እያደረጋችሁ የቀስት ምልክቷን እየነካችሁ ሰብስክራይብ እየነካችሁ ቤተሰብ እየሆናችሁ እስከ መጨረሻው ድረስ እንድትከታተሉ በፍቅር ጠይቃችኋለሁ። የትም መሄድ አይቻልም። ወደ ቪዲዮ የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ያቀርቦለታል። መቶ የምረጡኝ ቅስቀሳ ማድረግ ይችላል። እኛ ዩቲን ያቀረብነው በምስራቅ አፍሪካ ስለታጨች እንጂ ይሄ ቤት የሁሉም ቤት ነው አይደል አንዳንዶች ሳይፉ ዘረኛ ረኛ አር ተወልደህ ትንሿ ኢትዮጵያ ውስጥ ተወልደህ እኛ መሆን በጣም ይከብዳል። እኛ ይሄ ፕሮግራም ማለት ትንሿ ኢትዮጵያ ነች። ከየትኛውም ቦታ ጥሩ ነገር የሰሩ ሰዎች መጥተው የሚነግሱበት ቦታ ነው። እውነትን የዘረኛ ነች ስለው፣ በነገራችን ላይ አንዳንዶች ለምንድን ነው ከትግራይ ክልል ደረ ዘረ እንግዳ የለም እንዴ? እሱ ቀርበዋል እኮ አብርሃም ገብረመድን፣ የፍሬም አማረ፣ ሰላማየት ዮሐንስ፣ ዳዊት አለማየሁ፣ መስፍን ብርሃኑ ከትግራይ ክልል ሰቃይ ተማሪዎች። ግን ደግሞ እዚህ ቦታ ላይ ሲመጡ የሰሩ መሆን አለባቸው። እናንተ አምናችሁበታል፣ ይወክለናል፣ ስነ ምግባሩ በጣም ጥሩ ነው ካላችሁ፣ እኛም ግብዣ ያቀርበናል። በነገራችን ላይ በዘር ሃይማኖት፣ ብሔር፣ ቀለም፣ ፆታ ሳንል እያዝናናን ጥሩ የሰሩ ሰዎችን ከፍ የምናደርግበት ዝግጅት ስለሆነ ሰይፉ በኢቢኤስ እስካለ ድረስ ሁሌም ሚዛናዊነት አለ። ይህ ፕሮግራም የሁላችሁም ነው። ይህን ሰይፉ ፋንታሁን ንግግር እንግዲህ አዶናይ መልስ ሰጥቷል። እስቲ ቪዲዮውን እንየው። የዩቲናስ ዝግጅት ከቀረበ በኋላ እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቢስ ላይ ጠይቀዋል። የኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ቀርቦለታል። መጡ የምረጡኝ እንቅስቃሴ ማድረግ ይችላል። ሴፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ በክብር ላስረዳ እፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብላኛል። ኦኬ ሜይ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር የምንውሰደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር። ከአንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኝ መልስ ዝምብለ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉንሰር ሲጠየቀ ከዛ የኢንፍሉንሰር ደግሞ እኔ ጋር ደወለልኝና ማናጀር እየፈለገ ነው የሴፉ አለኝ። ኦኬ ለምን ጠብቃለሁ እስከሚደውል ራሴ ወዲያውን ደውላለሁ፣ ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው። ብቻ ይገባኛል። ይሄም ሪስፔክቱል ቢዚ የሆንክ ሰው እንደሆን እርግጠኛ እኔ ትልቅ ነገር ነው ያንተ ሴፉ ሸው ማለት ነው። በጣም ሪስፔክት አደረገዋለሁ ግን ከዚህ ሁሉ የደበሬ ነገር ምንድነው? ከዚህ ሁሉ የደበረ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ፣ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን፣ ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና የማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ነው ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩት እንጂ ጅል ሆኜ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ። ውጭስ እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመህ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ፣ ሰይፉ የተናገርከው ነገርና ተግባርቅ አንድ አልሆነ። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ፣ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትን ሆን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና፣ ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አርገት ታመጣዋለህ? ግን ጥሩ ነገር ዋይተህ ወደ ሾው ካቀ አቀረብከው ማለት ነው። ችግሩ ግን እኔ ላይ እሱ ነገር አደረ አላደረገ ዩ ኖ አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግራል ሰው ምን ልልህ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን፣ ኦፍኮርስ እወድሃለሁ አከብርሃለሁ፣ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይሆነኝ ንግግር ደግሞ የሚመጥን ሚም የተሰራበት ቪዲዮ አለ፣ ትክክል እንደሆነ እና ላሳያችሁም ቲክቶክ ላይ እነዚያን ገፍ እንግዲህ ገሸሽ እያደረግን እንደ እናንተ አይነት ጥሩ የሚሰሩትን ደግሞ ወደፊት ስናመጣ ባለተቡ ስሙ ያረተቡ ከእግዚአብሔር የተላኩ ሰው ነው። ምንድነው የምትለው? ለመጥላት አትፈልግ ሰበብ ስራይ። ካልተመቸህ አድብ፣ ላፍህ አይቅደመው ስድብ። ከቻልክ ደጋግማ አዳምጠው፣ ለራስህም ጊዜ ስጠው። ካልተመቸህ ግዘውጠው፣ እየመረርህ አቷት መድኃኒት ዛዋቂ አይጋትም። መጠላላቱ ምን ጥቅም? ምን ጥቅማ ከክፋት ከመጥፎ ግጥም ምን ጥቅም? ዝም ሁሉ ጊዜ አይነግዝም። እንዳያችትሁት ነው። አዶናይ ነው እንግዲህ መጋበዝ የነበረበት ወይስ ደግሞ ዮናስ ነበር መጋበዝ ያለበት? ዮናስ ማለት ያው የኔ ማኛ እንግዲህ ከዚህ በፊት ሰይፉንም ሰድቦታል ፖለቲካሊ፣ በጣም በጣም ብዙ ዊርድ ነገሮች ሲናገር ነበር። መጥፎ መጥፎ ነገሮች ሲል ነበር እና መጋበዝ ያለበት ሰው እየተጋበዘ አይደለም፣ እንደ ሪያሊቲው ማለት ነው። አዶናይ እንግዲህ በጣም ተጽዕኖ ፈጥሯል፣ በጣም ብዙ ሰዎችን ኢንስፓየር አድርጓል። ልክ ነው። ከዚህ በፊትም ሪያክት ባረኩበት ቪዲዮ ላይ እሱ ግልጽ ሆኖ ብዙ ወጣቶች ካሉበት ሱስ ውስጥ ለመውጣት እንዲረዳው ግልጽ ሆኖ የሚነግረው ሰው ስላለ ነው። እንደ ሀገራችን ያው አመለካከታችን ትንሽ ዝቅ ስላለ ነው እንጂ አዶናይ በጣም ስማርት ማሮ ሊሆነ ምርጥ ወጣት ነው እና ሰይፉ ፋንታውን ልክ ነው ብዬ አላስብም፣ ልክም አይደለም። ለምን እየተደረገ ያለው ነገር ጥሩ አይደለም። መጋበዝ ያለባቸው ሰዎች እየተጋበዙ አይደለም እና አዶናይ ደግሞ በጣም ምርጥ ተጽዕኖ ፈጣሪ እና ምርጥ ነገር የሚሰራ ወጣት ነው። ለብዙ ወጣቶችም ደግሞ ብዙ ነገር የሆነ ልጅ ነው እና መስተካከል ያለባቸው ነገሮች ቢስተካከሉ ባይ ነኝ። ሀሳብ አስተያየታችሁን እስቲ ኮሜንት ላይ ጻፉልኝ። ሳታውቁ ያገባችሁት ወንድማችሁም ቢሆንና አንድ ልጅ ወልዳችሁ ከሰባት ዓመት የትዳር ቆይታ በኋላ ወንድማችሁ እንደሆነ ብታውቁ ምን ታደርጋላችሁ? እነዚህ ከጀርባ የምተመለከቷቸው ሰዎች እንግዲህ ሊያንድሮ እንዲሁም ደግሞ አድሪያና ይባላሉ። እሷ 39 ዓመቷ ነው፣ እንዲሁም ደግሞ እሱ 37 ዓመታቸው ነው። የሚኖሩትም በብራዚል ሳውፖሎ ነው። ሁለቱ ጥንዶችም እንግዲህ በብራዚል ማደጎ ቤት ውስጥ አብረው አድገው እንዲሁም ደግሞ ከረዥም ጊዜ ትውውቅ በኋላ ነበር ወደ ትዳር የገቡት። እነዚህ ልጆች ህጋዊ የሆነ ትዳር ባይኖራቸውም ሁለቱም ልጅ ወልደው በአንድ ቤት ውስጥ እንደ ባልና ሚስት ነው እየኖሩ ያሉት። የሁለቱ እናታቸው ስም ማሪያ እንደሚባል ይጠቃሉ ነገር ግን እናታቸው አንድ እንደሆነች አያውቁም ነበረ። ምክንያቱም ደግሞ ብራዚል ላይ በብዛት ማርያም የሚባል ስም ስለሚጠቀሙ ማለት ነው። የእናታቸው ስም መመሳሰል እያስገረማቸው ነበረ እና እናታቸውን ግን ፍለጋቸውን አላቆሙም ነበረ። መጨረሻ ላይ ግን አድሪያና እናቷን ለመፈለግ በብራዚል ውስጥ የጠፉ ቤተሰቦችን የሚያገናኝ አንድ ሬዲዮ ጋር ትሄዳለች ማለት ነው። ዛሬ ሬዲዮ ላይ ሄዳ ስለ እናቷ ከተናገረች እንዲሁም ደግሞ እንድደውልላት ከጠበቀች በኋላ እናትየው በቀጥታ ትደውልላታለች ማለት ነው። ዛሬ ሬዲዮ ላይ በነበረችበት ሰዓት ዛ በኋላም እንግዲህ ሁለቱ እናትና ልጅ ከተገናኙ በኋላ ደስታቸውን ከገለጹ በ ናትዮ አንዳንድ መረጃዎችን መስጠት ትጀምራለች። ልጅቷም እንግዲህ ሊያንድሮ የሚባል ወንድም እንዳላትና እሱንም እንዲሁ ከአባቱ ጋር ጥላው እንደሄደች ከተወሰነ ጊዜ በኋላ ወደ ማደጎ ቤት እንደገባ ጭምር ትነግራታለች ማለት ነው። አድሪያና በዚህ ወቅት እጅግ በጣም ትደናገጣለች። ምክንያቱም ደግሞ ታሪኩ እየተመሳሰለ በዛ ላይ የእናታቸው ስም ተመሳሳይ እንደሆነ ካስታወሰች በኋላ ማለት ነው። በጣም በመደናገጥ ተወሰኑ ማስረጃዎች እንዲሁም ደግሞ እናትዮ ከሰጠቻቸው መረጃዎች በኋላ በትክክል ያገባቸው ወንድም ማን እንደሆነ ትረዳለች ማለት ነው። በመጨረሻም ሊያንድሮ ሲጠየቅ ሁለቱ መለየት እንደማይፈልጉና የአካባቢው እንዲሁም ደግሞ ሳይንስም ቢሆን እየፈለገውን ነገር ቢለው ሁለቱ እስከ መጨረሻው ድረስ እንደማይለያዩ ተነግሯል ማለት ነው። ሕጋዊ ጋብቻ ባይኖራቸውም እስካሁን ድረስ አንድ ልጅ ወልደው አብረው እንዳሉ ጭምር እየተነገረው ነው የሚገኘው። እናንተ ብትሆኑ እንደምታደርጉ ሐሳባችሁን ኮሜንት ላይ ያጋሩኝ። በአዳዲስ መረጃዎች መለሳሌ ፕራስ ምልክቷን እየተጫላቸው ቤተሰቡ መልካም ነው። ብትሆኑ ምን ታደርጋላችሁ? እስቲ አሁን ይህን ነገር እንግዲህ ለእኔም ጥያቄ ነው የፈጠረው። በነገራችን ላይ ማደጎ ቤት ውስጥ እንደዚህ ነገር ሊፈጠር ይችላል፣ ግን በጣም ግራ የሚያጋባ እና በጣም ጥያቄ የሚፈጥር ነገር ነው። እስቲ አሁን እኔ አሁን ምንም የምናገረው ነገር የለም። እስቲ ሀሳብ አስተያየታችሁን ጻፉልኝ። እነዚህ ነገር እናንተ ጋር ሀፕን ቢያደርግ ትለያያላችሁ ወይስ ደግሞ ተከተሉታላችሁ? ይሄን ነገር መቼም አያድርስ ነው የሚባለው። እንደዚህ አይነት ነገር በጣም ነው የሚያስፈራው። ግን እስቲ ምን ታደርጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። መልእክተኛው እንግዲህ በመጨረሻም እንደምትመለከቱት በይፋ ፊቱን አሳይቷል። ላለፉት አምስት ዓመታት ያህል እንግዲህ ሰዎችን በማገዝ ሲረዳ የሚታወቀውና ሰሞኑን ደግሞ ስሙ ውዝግብን ፈጥሮ የነበረው መልክተኛው በሚል ስም የሚታወቀው እንግዲህ ወንድማችን በመጨረሻም ሰይፉ ላይ ቀርቦ ዛሬ ምሽት እንግዲህ በይፋ ፊቱን አሳይቷል። እስካሁን እንግዲህ ያላየነው፣ በድብቅ የምናውቀው፣ በድብቅ ሰዎችን ሲረዳ የምናውቀው መልክተኛው ማለት እንግዲህ ይህ ነው ማለት ነው። እናንተስ እንግዲህ ስለ መልእክተኛው ምን ትላላችሁ? ሀሳባችሁን አጋሩ። ፎሎ ማድረጋችሁ ላል አምስት ዓመትማ ካገለገልክ ቀሪውን ደግሞ ፊቱና እናፍቀዋል እኔን ሰልችተዋል። ስለዚህ እኔ እሸፈን የሆነ ጡጦ መሰለ። ለመልእክተኛው ግን አቀባበል ሙሉ ስምህ ስነ ጊዮርጊስ እሸቱ ነው። የባህር ዳር ልጅ ኳስ ተጫዋችም ነበርኩ እንዳያችሁት፣ በጣም የምንወደው በጣም የምናከብረው በቻሪቲ ደረጃ እንግዲህ በጣም ትልቅ ስሙ ገና ነው መልእክተኛው፣ እንግዲህ ፊቱን አሳይቷል። እንግዲህ ባለፈው በጣም ስሙ ጠፍቶ በሱ ስም በጣም ብዙ ማጭበርበሮች ሲሰሩ ነበር፣ እና ለዛም ነው እንግዲህ መልእክተኛው ፊቱን ያሳየው እና በጣም ነው ደስ የሚለው። ትህትናው፣ ስነስርዓቱ፣ የሚያደርጋቸው ነገሮች በጣም ነው ደስ የሚሉት። እና እስቲ ለመልእክተኛው ያላችሁን ቦታ ያላችሁን ፍቅር እስቲ ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እናልፋለን። ባናና ጎበዝ ቲማቲም ያላቦ ቲማቲም ማነው? እንዳታዳምጭ ይልናት። እንግሊዝኛ እውቀት አይደለም። ሁላችንም ደናቁርቶች ነን። እንዳትሰሚው ያላቦት ደናቁርቶች ነን። በጣም ነው የተመቸኝ። የምር እኔ ግን ሰው እንዴት አይ ካልተማራችሁ እኮ አልተማራችሁም። ነው እንወቅ እንወቅ ያባት እኮ ነው። እንዴት አፕልን ያላበው ቲማቲም፣ እኔ እንጃ። እኔ እኔ ምንም ልል አልችልም። ወደ ቀጣይ ቪዲዮ እናልፋለን። የሚመሮች እኔ እስኪ አንዴ አንዴ፣ ለሚመሮች አንዴ እስኪ። ሰሞኑን ግን ምንድነው? ቆይ አይጦቹና ድመቶቹ ቆይ መበላላት ምናምን ነገር ቀረ ወይስ? ደግሞ እኔ ፊልም ነው እያየን ያለ ነው ይሄ ቶም ኤንድ ጄሪ ምናምን ነገር ነው እየመሰለኝ ያለው። አይበላሉም ነው የምላችሁ። እንግዲህ ዘፈኑ በነገራችን ላይ ቦታ ነው ያገኘን የሚመስለው። እንዴት እንዴት! ቆይ ምን አይነት ዘመን ላይ ደረስን? በቃ አይጥና ድመት ፍሬንድ የሚሆንበት ጊዜ ይገርማል። ዘንድሮ ማነው ነገር የለም ፋራስ ለእኔ ፋራ ማለት ነው፣ ማርያም ፋራ ልንገርሽ፣ ወይኔ ፋራ በባለው ነገር የሆነ ጊዜ በሰጠው ነገር የሚተማመን ሰው፣ ባንክ ውስጥ ባለው አካውንት ሰላሙን የሚለካ ሰው፣ በአባቱ ስልጣን፣ በራሱ ስልጣን ወይ በምናምን ዝናው የሚመካ ሰው ለእኔ ያሳዝነኛ። ለምን ምንም አይነት ነገር ምድር ላይ ከሰከንድ በኋላ የኑራ አይኑር አታቂ ሻ ከዛ አኳያ በመላው በምኑ ምናምን የሚመካ ሰው አያሳዝንም። ጠፊ ከፈጣሪ የማያስቀድም ሰው ለእኔ ሰገጤ እግዚአብሔር የሚል አይመጣውም። እኛም አንዱ ፋራ ስለነበርኩኝ ነው እንግዲህ

ስንል ተስፋራ ማለት ምንድ ማለት ነው? እኔም በነገራችን ላይ በሀሳቡ በጣም ነው የምስማማው። አንዳንድ ሰው ቲክቶክ ላይ ወይ ዩቲዩብ ላይ በጣም ብዙ እውቅና ሲያገኝ ሰው እንዳለ በቃ በየመንገድ ላይ ፎቶ እንነሳ የሆነ ነገር ሀብታም ነክ መኪና አለክ ምናምን ነገር ሲባል በጣም ራሱን በጣም ይቆልላል፣ ራሱን በጣም ከፍ ያደርጋል። በቤተሰቦቹ ይመካል ምናምን ነገር ባለው ነገር ገንዘብ ስላለው የሆነ ነገር ስላለው ይመካል። በነገራችን ላይ እዚህ ምድር ላይ እስከኖርን ጊዜ የሆነ ሰዓት ላይ ስቶፕ እናደርጋለን። በነገራችን ላይ ቀጣይ ሰዓት ላይ ቀጣይ ደቂቃ ላይ እንኖር አንኖር አናውቅም። ሁሉ ነገራችን ያለው ፈጣሪ ዘንድ ላይ ነው። የምር ነው የምላችሁ። አንዳንዶቻችሁ የምትመኩበትን የምታድርጉበትን ነገር የሆነ ቦታ ላይ ስላለ ብቻ እንትና ትበሉ፣ እራሳችሁን በጣም ከፍ አታድርጉ። ኦቨር ኮንፊደንስ ሊሰማችሁ የሚችለው በሳት ለፈጣሪና ለፈጣሪ ብቻ ነው። ለምን እኛ ራሳችን የራሳችን ስላልሆንን ማለት ነው። እና የሚኪ ጎንደርኛ ሀሳብ በጣም ያስማማኛል። እስቲ ለእናንተ ስፋራ ማለት ምን አይነት ሰው ነው? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በተለይ ያላችሁ ሰዎች ግን መሽኖ ቲክቶክ የምትጀምሩት ማለት የሆነ ትራይ በቃ የሆነ ጎሳ አለ ራሱን የቻለ እንደዚህ መሽኖ ቲክቶክ የምትጀምሩት። ገና አሁን ከእንቅልፌ መነሳቴ ነው። በእንደዚህ አይነት ኮሜንት መንቃት ነበረብኝ። ጥያቄ ነው፣ የምር ነው የምላችሁ። ኮሜንት ላይ ያላችሁ ሰዎች፣ በተለይ ቲክቶክ ኮሜንት ላይ ያላችሁ ሰዎች መሽሎ ግን ቪዲዮ መስራት የምትጀምሩት እንግዲህ አይታችኋል እንጀራ ጋር መሸጥ ይልቅ ዳቦ መሸጥ እንደሚያዋጣ ነው። እንግዲህ ያየ ነው እያሉ ነው። እና እኔ ምን አይነት ጎሳ ነው ያለው ግን እዛ ላይ እኔ የሆነ ጎሳ ነው እኔ ልለው የምችለው እኔ አላውቅም። የእናንተን እንትን የእናንተን እውቀት። አሁን ቪዲዮ የሚሰራ ሰው ኢንፍሉዌንሰሩ ምናምን ነገር ቢኖረው በቃ የትናየት የትናየት ነበረ የሚደርስ የነበረው እኔ በጣም በጣም ከባድ ናችሁ ኮሜንታተሮች። እስቲም እዚህ አካውንት ላይ ስ የኮሜንታችሁን ሀይል እንግዲህ እንድታሳዩኝ ፈልጋለሁ። እስቲ ሁላችሁም ሀሳብ አስተያየታችሁን ስ ታስራ እስር ቤት ያለው እኮ የለም፣ ይህን ሪከርድ ታደርጋላችሁ። በጣም የሚያውቁኝ ሰዎች ተው፣ በቃ ትሄድ እያሉ ይሄ ይቅርብ፣ የመጨረሻ አይቅር በነገር ላይ እኔ ተበቃ ስመጣ እንዲህ ተዘጋጅቼ አስቤ እመጣ፣ ተው ይቅር፣ ይህን አትበለው እያሉ ስም መስጠት አለ። ይሄን ሁሉ የተናገርኩት እንደው በጣም ብዙ አስቤልህ ነው። ኢማጂን ባላስብልህ በጣም አስቤልህ ነው። በጣም አስቤልህ አንተ በመዘዝከው ዱላ እኔ ሰው አንድ ቡጫ ቡጢ ካሳረፈብኝ እኔ ሁለት ካላሳረፍኩ አልረካም፣ ህይወቴ አልፈልም። ሶስት ካረከው አራት አረግ። በኋላ አንድ ቡጢ ስላሳረፍክብኝ ነው የማሳረፈው። ስለዚህ ከራትና ክብራ ፊራኦልን ፈሳም። እዚህ ሶሻል ሚዲያ ላይ እስካለህ ድረስ የፊራኦልን ኢቲቻ ቀሰር ስሙ ፊራኦልን ፈሶ ትፈሳለህ። ለምንድነው መትፈሳው? መቋጠር አችልም። ክብራትና ክብራት የፊራኦል ኢቲቻ ስም ፊራኦል ፈሶ ነው። ከዚህ በኋላ ፊራኦል ፈሶ ሆኑን። እንግዲህ ፊራኦል ኢቲቻ እና ቴዲ ሀዋሳ እንግዲህ ተጣልተዋል። እንግዲህ መሀል ላይ የለቀቃቸው ቮይሶች ትንሽ ይከብዳሉ። ጥሩ ነው ብዬ አላስብም። እንግዲህ ዛሬ ተጣላችሁ ማለት ሁል ጊዜ የተጣልታችሁ ትቀጥላላችሁ ማለት አይደለም። ሶሻል ሚዲያ ላይ ደግሞ የሚወሩት ነገር እኔ እንደማስበው እንደ ዲጂታል ታቶ ነው። ለምን አንድ ጊዜ ከተወራ ዲሌት አይደረግም። እና ዛሬ ተጣላችሁ ማለት እንደዛው ትቀጥላላችሁ ማለት አይደለም። ነገ ልትታረቁ ትችላላችሁ። ይሄ የለቀቃችሁት ቪዲዮ ግን ይጠፋላችሁ ማለት ይጠፋላችኋል ማለት አይደለም። ወደፊት ልጆቻችሁ ሲያዩት፣ ቤተሰቦቻችሁ ሲያዩት የምታፍሩበትና የምትሸማቀቁበትን ነገር ባትለቁ ጥሩ ነው ብዬ አስባለሁ። እኔ የናንተን ያለ አውቄም ሳይሆን ከእናንተ በጣም እኔ እናንተ ከእኔ በጣም በብዙ ነገር ትሻላላችሁ፣ በእድሜም በሶሻል ሚዲያውም በብዙ ነገር። ግን ልክ ነው ብዬ አላስብም። ይሄ ጥሩ አይደለም፣ ይስተካከል፣ ይስተካከል። ዛሬ ተጣላችሁ ማለት ሁሌ ተጣልታችሁ ትቃራላችሁ ማለት አይደለም። ይስተካከል። ቴዲ ሀዋሳም ፊራኦል ኢቲቻም ነገሩን ኳሱን በመሬት አድርጋችሁ ነገሩን ብትፈቱትና ይህ ነገር ብትገሉት ጥሩ ነው ብዬ አስባለሁ። ጥሩ ነው እንደዚህ አይነት ነገር መነጋገር እንደዚህ ዲስሪስፔክት መደራረግ ጥሩ ነው ብላችሁ ታስባላችሁ? ውድ የዩቲዩብ ቤተሰቦች እስኪ ሀሳብ አስተያየታችሁ ጻፉልኝ። ሄሎ። አቤት፣ እወድሃለሁ የኔ ጓደኛ። ምን ፈልገህ ነው? ደግሞ ምን ማለት ነው? ፍቅሬ መግለጽ አልችልም። ያለ ነገር እንደዚህ አትሆንም። የሆነ ነገር አለ። ምንድን ነው ነው? አይደለም የኔ ጌታ። ለምን እንደዛ ታስባለህ? ሰውዬ፣ ምንድን ነው የምትናገር? ከሆነ ተናገር። አንተ እኮ ለኔ ጓደኛ ብቻ ነህ፣ እንደ ወንድሜም ነህ። ያቆ አይደል? እህቴም ነህ ያቆ። እህቴም ነህ ሰው ያማል እንዲያጥቃጅ እሺ፣ ምንድነው? ምን ፈልገህ ነው? ብር እንዳበድር ነው እኮ ገብቶኛል። እኔ እኮ ከኔ ውጭ ሰው አታውቅም የትም። ታዲያ ምን የባለፈውን ራሱ አልመለስክም ግን፣ እኔ ችግር የለውም ግን፣ አሁን መናጢ ደሀ ነኝ እኔ መናጢ ደሀ ነኝ። በል ምን አይመችህም? እሺ፣ እኔ ደሃ ካል አይደለም እ አይደለም፣ ክብሬን አላዋርድም አሰጣኝም። እንዲሁ የምን አባት ክብር ነው? እ ችግር የለውም፣ ቶ ያልፋል። ይቀር ተሳደባለ ሰማ እሺ በጣም አንፈር ማለት ነው። አንፈር ቲክቶክ ላይ እኔ በጣም ነው የሚያዝናናኝ ማለት ነው። ደግሞ የብዙ ጓደኞቻችን ነገር ነው ይሄ ነገር እና እስኪ ጓደኞቻችሁን ሜንሽን አድርጉት። ይህን ደግሞ ለጓደኞቻችሁ ስ ሼር አድርጎ አድችው እኔም ባይዘ ጓደኛን እንደዚህ ብድር ስፈልግ እንደዚህ ነው ለማመጣው፣ ግን እንደዚህ መናጢ ነኝ ምናምን ነገር ሲል ግን ያው ቅር ይላል። ሁሉም ሰው እንደዚህ አይነት ነገር ስላለበት እና በጣም ነው የሚመጨኝ። ለጓደኞቻችሁ ይህንን ቪዲዮ ሼር አድርጉት እስቲ ሳባቀስ ቀን ስራ ስለፋውላሉ ማደሪያ ለታ ዲረበሽኝ እኮ እኔማ አሁን አደውልለታል። ሄሎ ሄሎ! እንዴ ያረ ቀን ስለፋውዬ ምንም መተኛት እኮ አልቻልኩም። ድምፅን ቀንስ፣ እንዴ እሷንም ቀንሽ ይበላት ማለት። የምን ድምፅ ነው? እየቀለልክ ነው እንዴ? እኔ አሁን መተኛት አልቻልኩም። እየተላፋችሁ አንዴ? ምን? እኔ እኮ ለስራ ብዬ ፊልድ ኮ ወጥቶ ሶስት ቀን ሞልቶኛል። የምን ድምፅ ነው የምትወረው? ይቺ ባለጌ ምን እያደረገች ነው? እና አልፈልግም። አረ ዘንድሮ ግን ምን አይነት ቪዲዮሽ ነው ግን እየተሰሩ ያሉት ግን ምን? እኔ ምንም እኔ ምንም ሀሳብ የለኝም ሀሳብ አስተያየታችሁን እንደዚህ አይነት ነገር አጋጥማችሁ የሚያውቅ ከሆነ ሼር አድርጉልኝ። እንግዲህ ምንድን ነው እየተደረገ ያለው? እኔ ምንም ሊገባኝ አልቻለም። እንግዲህ ይሄ አላቅም ምናልባት ከአጠገቡ ዳቦ ቤት ሊኖር ይችላል። ያው እየተቦካ ነው ምናም ነገር ብዬ ያስባለሁ። እስቲ ምንድን ነው ሀሳብ አስቴታችን ኮሜንት ላይ ጻፉልኝ። ገበያተው ክፍያዎች ደርሰውበት አባትየው ተክዞ በመስኮት ሰው ሲፈልግ ልጁ ቀርጻው ትለቃለች። ይህንን ቪዲዮ የተመለከተ አንድ ወጣት የወሉ ሰው ሰብስቦ ሊያስደስታቸው ወደ ምግብ ቤታቸው ይሄዳል። በአንዴም ቦታውን ይሞሉታል፣ ብዙ ትእዛዛትም ይኖራቸዋል ታዲያ ሁሉም በልቶ ጠጥቶ ተደስቶ እነሱንም ሰፖርት አድርገው ብራቸውን ከፍለው ሲወጡ ቀርጸው የለቀቁት ቪዲዮ ከአስር ሚሊዮን በላይ እይታን ያገኛል። በሌላ ቀንም ገበያቸው እንዴት እንደሆነ ለማየት ይሄዳል። ሰዎችንም እየበሉ ይመለከታል። ቤተሰቡም ደስተኛ ሆኖ ያገኛቸዋል። እነሱም አቅፈው በደንብ አድርገው ያመሰግኑታል። በዚህ ልጅ ምክንያት ገበያቸውም ይስተካከላል። ማህበራዊ ሚዲያ ለእንደዚህ አይነትን በጎ ነገር ይውላል። እስኪ የዚህ ልጅ ተግባር ከአስር ስንት ይገባዋል? ሀሳባችን ኮመንት ላይ አስቀምጡ። ደስ የሚለው በጣም ማለት ነው እንግዲህ፣ ማህበራዊ ሚዲያችንን ለምን አይነት ነገር እንጠቀመዋለን? ለምን ነገር ነው የምናውለው? እንግዲህ ብዙ ጊዜ ከሀገር ውጭ ያሉ በጣም ኮንተንት ክሬተሮች የሚሰሩት ነገር በጣም ነው ደስ የሚለው። መረዳት ያለበትን ሰው ይረዳሉ። ቤት እስከ መግዛት ሊሆን ይችላል። በጣም ብዙ ሺህ ብር እስከ መስጠት፣ መኪና እስከ መግዛትም ሊሆን ይችላል። እንደዚህ አይነት ነገር ያደርጋሉ እና ማህበራዊ ሚዲያችንን ለምን አይነት ነገር የምንጠቀመው ለመሳደብ ነው? ሰውን አብዙ ለማድረግ ነው? ምን ለማድረግ ነው የምንጠቀመው? ብዙዎቻችሁ ይህን ቪዲዮ የምታዩ ሰዎች ማህበራዊ ሚዲያ ሊኖራችሁ ሊኖራቸው ይችላል። በጣም ብዙ ተጽዕኖ መፍጠር የምትችሉ ሰዎች ልትኖሩ ትችላላችሁ። ማህበራዊ ሚዲያችሁን ግን ለምንድ የምትጠቀሙት? እስቲ ለደህና ነገርና ለሚጠቅም ነገር ፈጣሪንም ደግሞ የምናስደስትበት እዛ የሚጻፍልንን ነገር አንዳንድ ጊዜ ብንሰራ ጥሩ ነው ብዬ አስባለሁ። እንግዲህ ለዚህ ኮንተንት ክሬተር ከአስር እስቲ ስንት ትሰጡታላችሁ? እኔ ከአስሩ አስራ ምን ሰጥቼዋለሁ። እናንተ ምን ያክል ትሰጡታላችሁ ከቢጨመር በጣም ነው ደስ የሚለው። የምር ስጋ የለውም ቀይ ወጥ እንግዲህ፣ ያዛችሁ ዋ ሲያፈሱላችሁ ማለት ነው። እንደውም ካምፓስ ላይ አጋጥሟችሁ ምናምን ነገር ከሆነ ስጋ ምናምን ነገር ተብለው ምግብ ከነጅ ውሃ አንድ ላይ ነው የሚያቀርቡላቸው። ውሃ ማለት ድፍት ነው የሚያደርጉላቸው። እኔ አንዳንድ ምግብ ቤቶች እኔ ምን አይነት ነገር እንደሚሰሩ እኔ አላቅም። ይሄ ልጅ ግን በጣም ነው የሚመቸኝ። እንግዲህ ቲክቶክ ላይ ፋሬስ የሚባለው ልጅ ታቁታላችሁ። የሚሰራቸው ቀልሎች እላፊ እላፊ ሆድ ነው የሚያሳምሙት ማለት ነው። እና እስቲ ይህንም ቪዲዮ ለጓደኞቻችሁ ሼር አድርጉት። ይሄ ነገር አጋጥሟችሁ ያውቃል ወይስ ደግሞ አጋጥሟችሁ አያውቅም? ለብዙ ሰዎች ሼር አድርጉት። ይህንን ቪዲዮ ወደ ቀጣይ ቪዲዮ እናልፋለን። ለምን ግን ስፖርት አንጀምርም? ጧት ጧት ለምን አንጀምር? በቃ ከነገ ጀምሮ ይኸውልህ፣ ጧት ጧት እየተነሳን መሮጥ ገብቷል። አንተ ለትንፋሽ ራሱ አሪፍ ነው ት ጧት ጧት እየተነሳን እንሮጣለን። አረና ተነሽ ልሩጥ። አረ የሚሮጥ ይሩጥብህ ምን ማለት ነው? በርኔ ኮቆም ያለውና ልሩጥ? አይኮ ወንድ ልጅ ነኝ፣ ለማንም በለሊት ልሩጥ እ ይገባ ወንድ ወልዶ ወንድ ያሳደገኝ የአያቶቼ ዘረ በደም ያለ ወንድ ልጅ ነኝ፣ ለማንም አሩጥ። ጓደኞች ጋር እንደዚህ አይነት ሰው አለ፣ እንደዚህ አይነት ጓደኛ አለ። የምር ነው ሁላችሁም ጓደኞቻችሁን ወይ ሜንሽን አድርጓቸው ወይ ሼር አድርጉላቸው፣ ይህን ቪዲዮ ማለት ነው። ማታ ላይ እናወራለን የማንለው ነገር የለም ልክ እጠዋት ሲደርስ፣ አንደኛው ሲነሳ አንደኛው ይተኛል። ብዙ ጊዜ እኔ አጋጥሞኝ የሚያውቀው ኳስ ጠዋት ላይ እንጮታለን ሌሊት ምናምን ተባብለን ይደርሳል። ወይ ስልኬን አጠፋለሁ ወይም ሲደወልኛ ላረሳም ሳይለን ታረጊሆን የምተኛው አብዛኞቻችን እንደዚህ ናቸው። እንደዚህ አይነት ባህሪ ያለብን እና እስቲ ለጓደኞቻችሁ ይህን ቪዲዮ ሼር አድርጉ እስቲ ወዲ ዩቲዩብ ቤተሰቦች እንግዲህ ዛሬ ለእናንተ የያዝኩላችሁ ቪዲዮች ይህንን ይመስሉ ነበር። እንግዲህ ዛሬ አሪፍ አሪፍ ነገር እንደተጠቀማችሁበት አሪፍ ነገር እንዳገኛችሁበት በፍጹም አልጠራጠርም። እንግዲህ ቪዲዮ ከተመቻችሁ ለጓደኛ ለዘመድ፣ ለወዳጃችሁ ሼር እያደረጋችሁ ቤተሰብ እንድታደረጉልኝ በትትናና በፍቅር ጠይቃችኋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቸርች ሰንብቱልኝ። በጣም ነው ምወዳችሁ ባይ